ስህተት ደግሞ እዚህ ሀገር ትምህርት ማለት ዲግሪ ነው ይመስል። የሰው ልጅ ክህሎት ይለያያል። አንዳንዱ ጥሩ ኳስ ተጫዋች ነው፣ አንዳንዱ ጥሩ ካርፔንተር ነው። አንዳንዱ ስጦታው የተለያየ። ለልጆች መስጠት ያለብን እድሉን እንዲያገኙና ስጦታቸውን እንዲያውቁት ማድረግ እና በዛ ስጦታቸው ላይ ኮንሰንትሬት እንዲያደርጉ። አንዳንዱ አካዳሚክ መሆን አይፈልግም። ለምንድን ነው ዲግሪ እንትን ውስጥ የሚገባው? አዎ ሜሪት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ አንድ መኝታ እስከ ባለ ሶስት መኝታ ድረስ እውነተኛ የ30 ፐርሰንት ቅናሽ የተደረገባቸው ሜሪት ፕሮፐርቲ፣ ባለ አንድ መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ ደግሞ ውስን ደንበኞች የማስታወቂያ ዋጋ በካሬ 63.000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 4913 ላይ የደውሉ። መሬት ፕሮፐርቲስ ዴር በዩሮ መክፈል አለበት ነው። የዚህ ችግር ምንድነው? ኢትዮጵያውያን የሆኑትን በብር ነው የሚያስከፍሉት። ያ ችግሬ ግን ትውልደ ኢትዮጵያውያን የሆኑ ዜግነት ግን የውጭ ሀገር የወሰዱ ዛ ትምህርት ቤቶች ሲገቡ የውጭ ሀገር ዜጋ ነን ብለው የገቡ አበሾችል አነኛ ሰዎች በዩሮ ክፈሉ ኦር በእንት ክፈ ነው። ያ ፕሮብለሙ ምንድን ነው? አንዳንዶቹ የኢትዮጵያ አየር መንገድ ፓይለቶች ምናምኖች ናቸው ወይ ደሞዝ የሚከፈላቸው በብር ነው። በብር ገንዘብ እየተከፈላቸው በዩሮ መክፈል የማይችሉበት ሁኔታ ነው የተፈጠረው። በሌላ በኩል ደግሞ የብሔራዊ የኢትዮጵያ ብሔራዊ ባንክ በምንም አይነት የትም ቦታ የሚከፈል ክፍያ በውጭ ምንዛሪ መሆን አይችልም የሚል ህግ አለ፣ ክሊርሊ የወጣ ህግ ሶ ምንድን ነው ያደረግነው በእነኚህ እንትኖች ጥያቄው ስለተጠየቀ ነው። እኛ ደብዳቤ ጽፈን ለጀርመን ትምህርት ቤት ንሌ በዶለር ማስከፈል አትችሉም። የኢትዮጵያን ህግ እንትን ያደርጋል። ይሄንን ለማድረግ ከፈለጋችሁ ከብሔራዊ ባንክ ፈቃድ ማግኘት አለባችሁ። ፎርማት በር እስከዛ ድረስ መቀበል የምትችሉት በብር ነው ብለን ነው የሰጠ ነው። የጀርመን ትምህርት ቤት የለም ይሄንን አልቀበልም ብሎ ለአቃቤ ሕግ ደብዳቤ ተጽፎ እንግዲህ በክስም የሚሄድ ከሆነ ቢኮዝ ከኛ ከኛ ኃላፊነት ይወጣል። ያ የህግ ጉዳይ ሲሆን ሶ እዛ ነው ያለው። ከግል ትምህርት ቤቶች ጋር የመጣው ጥያቄ ላይ መጨመር የፈለግኩት እሱን ነው። ሌላው ጥያቄ ያለው ከስቲል ሌት ሚቀር እንትኖቹ ጋር ብቻ ሊድ አንድ የመጀመሪያው ጥያቄ በእንትኑ ላይ የተነሳው እና ፋንታ የነካው ጉዳይ አለ። በጣም ኢምፖርታንት የሚመስልኝ አገን በፕሪንሲፕ ይሄ ሚኒመም ለርኒንግ እንትን አሟልቶ ሁሉም ክልል ተቀራራቢ የሆነ እንትን እንዲያገኝ፣ እኛ ትምህርትን በሚመለከት የምናየው ክልሎችን አለ፣ እኛ ትምህርትን በሚመለከት የምናየው ተማሪዎችን፣ ልጆችን የትም ሆኑ የት ዘራቸው ምንም ሆነ ምን፣ ጀንደራቸው ምንም ሆነ ምን፣ ጥሩ ትምህርት ማግኘት አለባቸው ብለናል። ለዚህ መሰረቱ ደግሞ አንድ ፈንዳሜንታል ፕሪንሲፕል፣ አንድ ጥሩ ትምህርት የማግኘት እድል ሳያገኝ የቀረ ግን ያን እድል አግኝቶ ቢሆን ሳይንቲስት ሊሆን የሚችል አንድ ሰው አንድ ኢትዮጵያ ነው ወይ በጾታው ምክንያት ወይ በአካል ጉዳተኝነቱ ምክንያት ወይ ያለበት የተወለደበትና የሚያድግበት አካባቢ ትምህርት ቤቶች ስለሌሉ ሆኖ በዛ ምክንያት ያንን የመወዳደር እድሉን ሲያጣ፣ ያ ጥያቄው የፌርነስ ብቻ አይደለም፣ ኢትዮጵያ ትጎዳለች ብለን እናምናለን። አንድ ሳይንቲስት ታጣለች፣ አንድ የተሻለ አገር ሊመራ የሚችል አንድ የተሻለ ፈላስፋ፣ አንድ የተሻለ እንትን ነው የምታጠው ዜርፎር ሁሉም እኩል እድል ማግኘት አለበት ብለን ነው ከአቅም ጋር የተያያዘ ጉዳይ ካልሆነ በቀር ጥያቄው ያለው ለነኝህ ሁሉ ኢትዮጵያውያን እኩል እድል እንደ ህብረተሰብም ጥሩ የሚያኖረን ኢቬንቹዋሊ ይህ በትምህርት ደረጃ እኩል መወዳደር የሚችሉበት እድል መስጠት የሚለው ትልቅ ፕሪንሲፕል ነው። እኛ እንደ ትምህርት ሚኒስቴር የሚመራን ያ ፕሪንሲፕል ነው። ስለ አካል ጉዳተኞች ሲነሳ ምንም ሲል ሁሌ የምንለው በመርህ ደረጃ እኛ አንድ አካል ጉዳተኛ ቢማር የተሻለ እንትል ሊሰጥ የሚችል ከሆነ ያንን እድል ካልሰጠ ነው ወር ካልሰጠናት ዜን ኢትዮጵያ ትጎዳለች። ቢኮዝ ያቺ ሴት ያንን ትምህርት አግኝታ ቢሆን ኖረ እና የተለየ የራሷ ደግሞ ታለንት ሲጨመርበት፣ ቢኮዝ እንደዚ አይነት ሰዎች ከሆኑ ነው የሚጎዳው፣ በኢኮኖሚው በምኑ፣ መድኃኒት በመፍጠሩ ምን በማለቱ የሚጎዳው አገር ነው ብለን እናስባል። ዲስክሪሚኔሽን እና ኢኒኳሊቲ ትምህርት ላይ ውጤታለሁ ውጤት አለው ምን ለው ለዛ ነው። የአቅም ጉዳይ ካልሆነ በቀር የኛ እምነት ሁሉም ተማሪ እኩል እድል አግኝቶ ገብቶ ዜን የተሻሉት ደግሞ ወጥተው ወደ አንዱ ሌላ ትልቁ ስህተት ደግሞ እዚህ ሀገር ትምህርት ማለት ዲግሪ ነው ይመስላቸው። የሰው ልጅ ክህሎት ይለያያል። አንዳንዱ ጥሩ ኳስ ተጫዋች ነው፣ አንዳንዱ ጥሩ ካርፔንተር ነው፣ አንዳንዱ ስጦታው የተለያየ ነው። ለልጆች መስጠት ያለብን እድሉን እንዲያገኙና ስጦታቸውን እንዲያውቁት ማድረግ እና በዛ ስጦታቸው ላይ ኮንሰንትሬት እንዲያደርጉ። አንዳንዱ አካዳሚክ መሆን አይፈልግም። ለምንድን ነው ዲግሪ እንትን ውስጥ የሚገባው? ወይ የተሻለ ግንበኛ የተሻለ እንትን መሆን ሲችል፣ እሱንም ማስተካከል አለብን። ይሄ የቆየ የተሳሳተ እንትን አለ። ከሱ በቼቨር ወይ ግን ሁሉም ልጅ ያ እድል ሊኖረው ይገባል ብለን ነው የምንሰሩ ሶ እኛ ብላይንድ ነን ኢን ተርምስ ኦፍ ኬት አካባቢ ምናምን። የትኛውም ኢትዮጵያዊ ለእኛ ሁሉም ህጻን ህጻን እኩል ህጻን ኢትዮጵያዊ እኩል እድል እስካላገኘ ድረስ እንጎዳለን። እኛም እነሱ ፌርነስ ጥያቄ ብቻ አደለም፣ እኛም እንደ ሀገር እንጎዳለን ብለን ነው የምናስበው። በዛ መልክ ነው የምንሄድበት። ትምህርት ቤቶችን በሚመለከት አሁን አንዱ ከኳሊቲ ጋር በተያያዘ ያነሳ ነው። የትምህርት ቤቶችን ኢንፍራስትራክቸር በሚመለከት ያነሳ ነው ጥያቄ ነው አንዱ ጥያቄ። በጣም ኢምፖርታንት የሆነ ጥያቄ ጠይቁ። አሁን ይሄ እንሰራለን እያላቸው የተነሳችሁት ነገር በቂ ነው ወይ የተባለው፣ እንዲህ እንዴት አድርጎ ነው በቂ የሚሆነው? አርባ ሰባት ሺህ ትምህርት ቤቶች አሉ ራፍ። ከነኛ አርባ ሰባት ሺህ ትምህርት ቤቶች ውስጥ ቅድም ሪፖርት ላይ እንደሰማችሁት አራት ወይም ስድስት የሚሆኑ ናቸው። የአራተኛ በቀለ ትምህርት ቤት ጥሩ ናቸው ተብለው የሚቀመጡት አሜን ደሬ ስታር ሲምፕሊ ሶስተኛ ደረጃውን እንኳን እንደው ለትምህርት ኦኬ ነው የሚባለውን እንኳን ደረጃ ለመድረስ የቻሉት 8 9% ናቸው። ዛውን ጥያቄው እነኚህን ትምህርት ቤቶች ከሌላው ጋር የተሻለ ኢንፍራስትራክቸር ሰተን ማኖር ካልቻል ዘለ ተማሪዎቹ ጥሩ እድል እየሰጠን አይደለም። ምንም ጥያቄ ነው። በአመቱ አራት መቶ ሁለት መቶ ትምህርት ቤት ሰርተን፣ እንደርሰዋለን በምንም አይነት የሚሆን ነገር አለ። ይሄ ዝም ብሎ ማሳያ ነው። ይሄ የፈረሱትን ትምህርት ቤቶች እንዴት እንስራ ምናምን የሚለው እንጂ አት ዋን ፖይንት ሁሉንም ትምህርት ቤቶቻችን እንደገና ሪቪዚት አድርገን ህብረተሰቡ የሚሳተፍበት ህብረተሰቡ የሚሳተፍበት ስል በአካል ብቻ አይደለም፣ በገንዘብም በምን የሚሳተፍበት የአካባቢውን የራሱን ትምህርት ቤቶች እዛ ደረጃ ላይ ማድረስ የሚችል ዘመቻ ያስፈልጋል። ኢንፋክት በዚህ ዙሪያ ውይይት እያደረግን ነው። እነኛ ያሉትን አርባ ሰባት ሺህ ትምህርት ቤቶች እንዴት አድርገን ነው የበቁ ምናደርጋቸው? ቅድም ፋንታ ተናግሯል። የበቁ ስንል ዝም ብሎ ቢልዲንጋቸዋል ልጆች ትምህርት ለመማር ጥሩ የስፖርት ማዘውተራ ያስፈልጋቸዋል። ልጆች ትምህርት ለመማር ጥሩ ከማህበረሰቡ ጋር የሚገናኙበት አዳራሽ ያስፈልጋቸዋል። ልጆች ትምህርት ለመማር እርሻ ትንሽ እርሻ እያረሱ ። የ ክህሎት ማዳበር አለባቸው። ድንገት ትምህርታቸውን እንኳን ትተው ወደ ቤተሰቦቻቸው ጋር ቢሄዱ እንትን የሚያደርጉበት ስለ ሃንዲ ክራፍት መማር አለባቸው። ይሄን ሁሉ ለማድረግ አውጥተናል ሚኒመም ሪኳየርመንቱ ስንት እንደሆነ ለኤሌመንተሪ ትምህርት ቤት አርባ ሺህ ሄክታ ካሪ ሜትር ለሁለተኛ ደረጃ ትምህርት ቤት እስከ ስልሳ ሺህ ሄክታ ብለን ያዘጋጀ ነው። ካሪ ሜትር አሁን እየዞረብኝ ነው ማቆም ያለብኝ ሶ ይሄንን ይሄንን ኢንፋክት ከጠቅላይ ሚኒስትር ጽህፈት ቤትም ጋር ተነጋግረን ከጠቅላይ ሚኒስትሩም ጋር ተነጋግረን ልክ እንደ አረንጓዴ ዘመቻ ልክ አረንጓዴ ሌጋሲ ተብሎ እንደሚደረገው የኢትዮጵያን ትምህርት ቤቶች መሰረታዊ የሆነ የኢንፍራስትራክቸር እንትን የማስተካከል ዘመቻ እንጀምራለን ብለን እንትን እያደረግን ያለ ነው። የተከበረው ምክር ቤት እንዲያውቀው የምንፈልገው አሁን ለምን ሰራቸው? እንኳን እ በዚህ አመት እስከ ሁለት መቶ እንሰራለን ምናምን ነገር ያልነው ከቁጥር አንጻር መቼ ነው እዛ ምን ደርሰው፣ ሌላ አንድ መቶ ዓመት ሊፈጅብን ነው ወይ ያሉት። እሱንም እንኳን አሁን እየሰራን ያለ ነው፣ በመንግስት ገንዘብ አይደል። ያለንበት ነው የነበርንበትን ሁኔታ ለታ ታውቃላችሁ፣ ጦርነት ላይ ነን። because of all that budget እንኳን ለመጠየቅ አፍረን፣ በዚህ ሀገር ጦርነት ላይ ባለበት ሁኔታ እንዴት ቢኖርም ብንጠይቅም የምናገኝ አይመስለኝም። በት እንደው ለመጠየቁ እንትን ብለን አሁን የምንሰራው በራሳችን እየለመንን ከምናገኘው ገንዘብ ተስፋ የምናደረገው በቅርብ ማህበረሰቡን የሚሳተፍበትን በቴሌ ብር አማካኝነት የጀመርናቸው ነገሮች አሉ። ሰፊ እንትን እያገኙ አይደለም ግን ክቡር ምክር ቤቱም ረድቶን ኖት ኦንሊ በባጀት ከማህበረሰቡም ገንዘብ በማሰባሰብ ሂደት አስተዋጽኦ የሚገኝበትን መንገድ ማድረግ አለ። የሚያስፈልገው ገንዘብ በጣም በጣም በጣም ብዙ ነው። ያንን ደግሞ በመንግስት ባጀት ልንሰራው አንችል ብንፈልግ እንኳን ልንሰራው አንችልም። ሶ ማህበረሰቡን እያስተያየ በክረምትም ልክ የተጎዱ ሰዎች ቤቶች እንደሚሰራው አለ አይደለም። ይሄን ደግሞ ታውቁበት ታውቁበታላችሁ፣ ጎበዞች ናችሁና በዛ አይነት ካምፔን አድርገን እንትን እናድርግ ነው። ሌላ ምናልባት ወደ ከፍተኛ ትምህርት እንትን ስንሄድ መምህራን ጋር በተያያዘ ያለውን አንድ ነገር ልበል። ከፍተኛ ትምህርት መምህራን በሚመለከት ሳሙኤል በደንብ ሄደበታል። እኔ አንድ ነገር መምህራን ጋር ግልጽ መሆን ያለበት ነገር ያለ ይመስልኝ ዩኒቨርሲቲዎች በሲቪል ሰርቪስ ሕግና በሲቪል ሰርቪስ የደሞዝ እስከ እስከሰሩ ድረስ የተሻለ አይነት የሚመጥነን የሚሉትን አይነት ገንዘብ ላይ ያገኙ አንዱ ኦቶኖሚ የሚባለውን ነገር የምንገፋው ለዛ። ኢንሴንቲቭ ሲስተሙ ተበላሽቷል። አሁን ሶ ኢንሴንቲቭ ኢንትሮዲውስድ መሆን አለበት። አሁን አንድ የዳሳ ጥናት አድርገን ብዙዎቹ ዩኒቨርሲቲዎቻችን ውስጥ ከሰላሳ ፐርሰንት በላይ የማያስፈልግ አስተማሪያል። ታውቃላቸው ። አሁን በዩኒቨርሲቲ ህግ ዩ ኖ ኦን አቨሬጅ በኢትዮጵያ አንድ መምህር አራት ኮርስ 12 ክሬዲት ማስተማራል። ብዙዎቹ መምህሮች መምህራኖቻቸው አንድ ኮርስ በሴሜስተር አስተምረው ፉል ታይም መምህራን ተብለው ነው የሚኖሩት። ሶ ዩኒቨርሲቲዎች ኦቶኖሞስ ሲሆኑ አንዱ የሚያደርጉት ምንድን ነው፣ በልካቸው የሚያስፈልጋቸውን የመምህራን ልክ ያገኛል። ሁለተኛ ከሌሎች ከተለያዩ ሶርሶች የሚያገኟቸውን ሪሶርሶች አይተው አስተማሪ ሲቀጥሩ አትራክቲቭ እንድንሆን ለአስተማሪ ስንት መክፈል አለብን የሚለውን ነገር መወሰን ያለባቸው እነሱ ናቸው። ያ ውድድር ይፈጥራል፣ አንደኛ በዩኒቨርሲቲዎች መካከል፣ ሁለተኛ የተሻለ ደሞዝ። አሁን የተሻለ ደሞዝ በመክፈሉ ላይ እኮ ጥያቄ የለም። የሚለው ግን አሁን ባለው ሲስተም ደሞዝ ልጨምር መንግስት የሚጨምረው ለመምህራን ብቻ አይደለም። በዛ ሲቪል ሰርቪስ እንትን ለሌላውም የሲቪል ሰርቪስ እንትን መጨመር አለበት። ታት ቢካምስ ኢምፖሲብል ፊስካሊ ኢምፖሲብል። ለዚህ ነው እነኝን ነገር ኦቶኖምስ እያደረጉ የተለያዩ ተቋሞች በዛ መልክ እንትን መሆን ያለባቸው ብሎ እና ከመምህራን አካባቢ የሚነሳው ጥያቄው የሚከፈላቸው ደግሞ እዚያ ያንሳቸዋል አያንሳቸውም፣ አይደለም ምንም ጥያቄ የለውም እሱ ላይ ምንም። ማንም የሚከፈለው እዚህ ሀገር በቂ አይደለም። ሁሌም ከሀገሪቱ ካለችበት ሁኔታ ጋር እየተያየ ነው ይገባል። ግን እሱንም ለማሻሻል እንዴት እንችላለን? በመንግስት ደረጃ እነኚህ ነገሮች ሪቪዝትድ መሆን አለባቸው፣ ደግሞ እንደገና መመርመር አለበት። ከዚህ ከጦርነቱ ከክራይሱ ከወጣም በኋላ በደንብ እንደገና አስበን መምህራኖቻችንን የተከበሩ ሪሊ፣ ይሄ ድሮ ሙሽሪት ኩሪ ኩሪ ወሰደሽ አስተማሪ ተብሎ የሚዘመርበት ሀገር ነበር እኮ ይሄ ሀገር። አሁን መምህር መሆን ምን እንደሚያስገኝ አላውቅም። ሚስትም የሚያስገኝ አይመስልኝም። ባለበት ሁኔታ በገቢ ልክ ከሆነ ይሄንን መምህር የተማሪዎቹ ወላጆች ጓሮ ተከራይቶ እየኖረ መምህር ተከብሮ ይኖር ለማለት ከባድ ነው። ይሄን ማስተካከል አለብን። ምንም ጥያቄ የለውም። ይሄንን ለማድረግ ግን መጀመሪያች ሀገሪቱ ያለችበት ክራይሲስ መውጣት አለብን። ይቅርታ የቀረኝ አንድ ይሸዋለ ከፍተኛ ትምህርት ላይ ኤግዚት ኤግዚት ኤግዛምን በሚመለከት በደንብ እየተዘጋጀን ነው። እንደው እነኝህ ሰዎች በግማሽ ልብ ናቸው ወይ እንደው ምናምን ብሎ በኋላ በድንገት መጡብን እንዳይሉ ሉ እኛ ከአመት ተኩል በፊት ነው የተናገርኩት። ከአመት ተኩል በፊት ተዘጋጁ ብለን ከአመት ተኩል በፊት ከአሁን በኋላ ዝም ብሎ ዲግሪ የሚሰጥበት ጊዜ ኢትዮጵያ ውስጥ ያበቃል ነ ይሄ እንግዲህ አሁን ሰኔም ወይም ሐምሌ ዋቴቨር ቅድም ሳሙኤል እንዳለው እንደ ስኬጁሉ በምንሰጥበት ጊዜ ያልተነገረው የማያውቅ በድንገት የተያዘ ጥያቄው፣ ያለው በትምህርት ቤቶችና በህብረተሰቡ መካከል የሚደረግ ቃል መግባባት። አንድ ሰው ዲግሪ ይዞ አንድ መስሪያ ቤት ሲሄድ ያ መስሪያ ቤት ያ ዲግሪ እንዲህ አይነት እውቀት አጎናጽፎታል ይሄንን ሰው፣ ስለዚህ ይጠቅመኛል ብሎ ነው ሊቀጥረው የሚገባው እንጂ ዝም ብሎ ወረቀት የተሰረቀ ዲግሪ ወይ ምንም ሳይማር የተሰጠውን ዲግሪ ይዞ ከሄደ በትምህርት ቤቶቹና በማህበረሰቡ መካከል ያለው ኮንትራት ብሬክ ያደርጋል። አድርጓል። እሱን ነው መመለስ ያለበት። እሱን ለመመለስ አንድ ኢኮኖሚስት ምን መማር አለበት፣ አት ሊስት ሚኒመም ምን ማወቅ አለበት፣ ምናምን የሚለውን ለክተን የምንሄድበት ነው። እርሷ አይነሱት አንድ ጥያቄ አለ። በጣም ኢምፖርታንት ጥያቄ፣ መንግስት ካሪኩለም ለኮሌጆች ማውጣት አለበት? በፍጹም የለበትም። አክቹዋሊ ኢቬንችዋሊ አንዱ መሆን ያለበት መውጣት አለብን። ከዛ ቀስ ብለን ይህንን የኳሊቲ እንትኑን ካዘጋጀን በኋላ ዜን ዩኒቨርሲቲዎቹ ራሳቸው ፈተና የሚሰጡበትን ዲፓርትመንቶች በሚመስላቸውና በእንትኑ ልክ ግን የማይረባ ትምህርት ከሰጡ ምን ሊሆን እንደሚችል ውጤቱን በደንብ ካዘጋጀንና ካስተካከልን በኋላ ነው እሱን መሆን የሚችለው። ከዚህ ጋር ተያይዞ አሁን አስሩን ዩኒቨርሲቲዎች ነጻ አስተዋጡ፣ በደንብ ተዘጋጅታቸዋል እየተባለው አይ ቲንክ እነ ዶክተር ደገሪም ታውቃላችሁ። ስንጀምር አሁን አዲስ አበባ ዩኒቨርሲቲ እንኳን ስንጀምር መጀመሪያ ውስጡን ሪፎርም እንዲያደርግ አድርገን መጀመሪያ በዩኒቨርሲቲ ውስጥ መደረግ ያለባቸው ሪፎርሞች ምንድን ናቸው የሚለውን ከራሱ ከዩኒቨርሲቲ ውስጥ ካሉ ምሁራን ወደ ሰማንያ ሰዎች አሳትፈን በሰባት ኮሚቴ ከፍለን በእነኛ ኮሚቴዎች ውስጥ ሆነው ዩኒቨርሲቲው ያሉት ችግሮች ምንድን ናቸው? የምናወራችሁ እኮ ከህንጻ ሽንት ቤት መሽተት ጀምሮ እስከ የአስተማሪ ክፍል ሳይገባ መቅረት እስከ ካሪኩለማቸውን እንደገና በደንብ ሪቫይዝ ከማድረግ ኦ ይሄን በሙሉ ሪቫይዝ የሚያደርጉ ኮሚቴዎች አቋቁመን ሲሰሩ ቆይተው ነው አሁን እዛ የደረስነው። ይሄንን ሪፎርም ሞሮሌስ ሰርተው በጽሑፍ ደረጃ ጨርሰዋል። በተግባር እንትን እያደረጉ ነው። እኛም የቻርተሩን እንትን ከቦርዱ ጋር እና ከዩኒቨርሲቲው ጋር ሆነን አዘጋጅተን ለአቃቤ ሕግ ልከናል። አንድ የተነሳ ጥያቄ አለ። ደንብ ነው አዋጅ ነው የሚል ክርክር አለ። በዛ ላይ አቃቤ ሕግ መልስ ይሰጠዋል ብለን እናስባለን። በእኛ እምነት አዋጅ ነው የሚሆነው ቢኮስ ከብዙ መስሪያ ቤቶች ጋር ኦልሬዲ በአዋጅ የተቋቋሙ መስሪያ ቤቶችና ሕጎች ጋር የሚገናኘው ነገር ስለሚኖር በአዋጅ የሚወጣ ይሆናል ብለን ነው የምናስበው። ከጠቅላይ ሚኒስትር ቢሮም ጋር ባደረግነው ውይይት በሚቀጥሉት ሁለት ሳምንታት ሁለት ወራት በተቻለ መጠን ቶሎ ይሄንን ነገር ለማድረግና ብለና ኢን ዘ ሚን ታይም ሌሎቹን እየነገርን ተዘጋጁ የውስጥ ሪፎርም ስራ ጀምሩ እያልን ነው። ሶሱን ካደረግን ሜቢ እንደርስበታለን። አይ ቲንክ ብዙውን እንትን ብያለሁ ጊዜ